ናቸው ደህና ናቸው። ዛሬ እንደኛ ነው ነው። ረቢ እንደት ነሽ? ቆይ አይደርሰንም አይደርሰንም። ሼር እንዴት ነሽ ደህና ነሽ ወይ ሰላም ነው ወይ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ፎዬ እንዴት ናችሁ ደህና ናችሁ ዛሬ የት እንዳለሁ ገምቱ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ሰላም ነው በጽ እንዴት ነሽ ጠፋሽ እኮ ዛሬ የት እንዳለሁ ገምቱ እስኪ የት ነው ያለው ዛሬ እስኪ ገምቱ እስኪ ዝም ብላችሁ ገምቱ የት እንዳለሁ? የት ነው ያለሁት? ባሌ ጋር ነው ያለሁት ወይንስ ኢትዮጵያ ነው ያለሁት? አምሮ ቢሻል ተውበሻል። ዛሬ አምሮ ቢሻል ተውበሻል፣ ተውበሻል። ዋው ሮፎሎ ብሏል። አው ዛሬማ ይኸው፣ ዛሬ ምር ብሎብኝ እንደዚህ ቆንጆ እንደሆንኩ ግን ሞ እንትን በሉሽ ወቁ ሰርክ ዕለት ሸቃላ ሲሆን እዛ ኩሽና ኩሽናውን ስል የማላምር እንዳይመስላችሁ እያንዳንዳችሁ እኔ በጣም ቆንጆ ነኝ። ከፈለገኝ ከተበጃጀው ምናምን መበጃጀት ብቻ ነው። ከኔ ጋር ነሽ። ጀመራት ደግሞ እና ማለት ነው። ዛሬ ሸቃ ላይ አይደለሁም። ዛሬ ያለሁት የሆነ ሰውዬ እራት ልጋብዝሽ ብሎኝ ከእሱ ጋር ያለሁት እራት ልጋብዝ እጄ ነው ያለሁት ማለት ነው። ወይኔ ኩል ሳል ኮላ ፍሮም ዋ ፍሮም ዌር ፍሮም ፍሮም ካናዳ ካናዳ ቶሮንቶ ሀቢቢ ቆይ መጣሁ። ሺ እሺ ዳሌ ሺ ተመቸኝ። አተበክ ይመች ይመች። አራዳልሽ ይመች ይመች። ዝም ብሎ ይመች። አንተ ብቻ ይመች። ማፊ ሙሽክላ እኔ ካናዳን ቶሮንቶ ነው ያለሁት። ካናዳን ቶሮንቶ አዎ ኒስቱ ማት ሚት ዩ ቴንክ ዩ ሚልኪ ሚልኪ ሚልክ ልክ ታብ ታብ አድርጊራ ብዬሽ። የእኔ ቆንጆ አልማዝ ምን አለሽ? እኔ የሌለኝ ነገር የለም፣ የሌለ የለም። እኔ ጋ ሁሉም ሁሉ ነው። ያራዳልሽ እኔ ጋር የሌለ ነገር የለም። ኦኬ ነው ሁሉም ነገር ሁሉም ኦኬ ነው። ኦኬ ነው ኦኬ ጠቅ ያርጉ ስቀይኝ ጠቅ አርጉኝ። እስቲ ተነስተሽ አሳይን ዳሌሽን። አረ እባክህ የኔ ዳሌ እኮ የአንድ ሰው ብቻ ነው። ለአንተ ምን ያደርግልሃል? የኔ ዳሌ የአንድ ሰው ነው። ስለዚህ ምን ያደርግልሃል? እኔ ዳሌ ቢያንስ ማሳየው ስራ እየሰራው ተሆነ ችግር የለውም። ያን ስራ እየሰራው ስለሆነ ማፊ ሙሽክላ ብትታየም ብትፈረጅም ችግር የለውም። አሁን ግን ስራ የለኝም፣ ዛሬ ረፍት ነኝ። ከባሌ ደግሞ ጋ ነው ያለሁት። ከባሌ ጋ እየተዝናናሁ ነው፣ ራት ምናምን ልበላ ወጥቼ ነው። ስለዚህ እንዴት ዳለኝ ላሳይ ይችላል። ተው እንጂ አይከብድም፣ አይከብድም ወይ በልብ ያንን ሰው መርሳት አረበክ አለኝ። አዎ ቀላል አለኝ፣ አለኝ በጣም ነው ያለኝ። ከበደኝ ሙት አለኝ፣ አለኝ። ላይክ አርጉ እስኪ፣ ላይክ አርጉ። ምን አለ? ላይክ አርጉ። ያልከው አለ፣ ሁሉም አለ፣ የሌለ ነገር የለም። የቀረው አንድ ብቻ ነው፣ አንድ ነገር ብቻ ነው የቀረ። እሱም ባሌ ነው የቀረኝ፣ ባሌ ነው የቀረኝ። ሁሉም ነገር ኦኬ፣ ሆኗል ኦኬ፣ ሆኖ የቀረው አንድ ነገር ብቻ ነው። አሁን ምን ትላለህ? አይ ከብድም ወይ ከልብ ያንን ሰው መርሳት፣ አይ ከብድም ወይ፣ አይ ከብድም ወይ ከሌለሽ ልምጣ እና ካናዳ ያኔ ያለው ያለው ታንቴ፣ የት ነው ያለው? አለ ቀላል አለ። አላየውም እንዴ ሲል የግል የመንግስት፣ የግል የመንግስት የሚል ነው ያለው። ዝም ብሎ መስሎ ነው ሊያው የግል የመንግስት፣ የግል ከታች ቤት ላይ ቤት፣ ከታች ቤት ላይ ቤት እሚል ነው ያለው። ማርቴ መጣዬ። ከታች ቤት ላይ ቤት። እስኪ ታብታብ አርጉ፣ ሼር አርጉ። ደሞ ሼር አርጉ። ሼር ሼር ሼር አርጊ ሸርሸር አድርጊ ከታች ቤት እላይ ቤት ስትል ጉድ ጉድ ሱሪ ታጠቀይ እንዴት ነሽ እንዴት ሰነበትሽ እግዚአብሔር ይመስገን ሰማ ሰሙ ሰሙ የጠፋው የጠፋው ሰሙ ነህ ወላ እንዴት ነህ አንቺ ሽንብራ የሚ አሳይኝ አረባክ ተው እንጂ ቱ እኔ በአንቺ ነው ነው የባለኩት አልሚ ሳውዲ ነኝ እንጋባ አረባክ ሳውዲ ነኝ እንጋባ እንጋባ ችግር የለውም። ሳውዲ ከሆንክ ያለው እኔ ከካናዳ መጣለሁ። ሳውዲ አለሁልሽ። አልሚ ደህና ነህ ሰሙ። ቆይ ሰሙ ማለት አንድ ጊዜ ከኔ ጋር ገዝተ የገባውን ነገረኝ። እስኪ የሚጠብቀኝ አይተኛ ታብቱ ታብቱ ቤተሰብ ታብታ ባርኩ ወይኔ ምን ሆነን ነው የጠፋው? ቴሌግራምህን ብፈልገው ብፈልገው ብፈልገው ጠፋብኝ። ማርያምን ደሞስ በስምህ የታ አልተሰጀለም ጠፋብኝ። ምን ሆነ ነው የጠፋው ብዬ ማለት ነው። ቴሌግራም ላይ ገብቼ ሴፍ እንዴት አድርጌ ነው ሴፍ ያደረኩት ብዬ ሴፍ ያደረኩት አንተ ትሁን እኔ እንጃ። ብቻ ብፈልገው ብፈልገው ጠፋብኝ። በጣም ጠፍተሃል። በሰላም ነው ሉሩ? እንኳን ደህና ምጣል ዋናው ሰላም እንጣት ነው። እንዲህ በጣም ስት በጣም በጣም ብዙ ጊዜ ሆነ እኮ ከጠፋ። ማርያምን በስማ ቢያንስ እንደ 3 ወር ምናምን ይሆናል። እርግጠኛ ነኝ ከጠፋ ተብትቡ። እንደሱ ላይክ አድርጉ ደግሞ ላይክ ላይክ ላይክ ግጭ ላይክ ላይክ ላይክ ዱ ላይክ ሰብስክራይብ አድርጉኝ። በሰላም ነው ግን ተጠፋፋን። በጣም በጣም ተጠፋፋን የምር። እኔ ግን ሰርክም ነው የማስብህ ማርያምን ሰርክም አስባለሁ። ግን ቴሌግራም ላይ ማን ብዬ ሴፍ ያደረኩት ጠፋብኝ። አስብሃለሁ ምን ሆኖ ነው የጠፋው እያልኩ ማለት ነው። እና ዞሮ እንኳን ሰላም መጣ፣ እንኳን ደህና ሆንክ አጅሬ። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ ወንድምዓለም። ሰላም ነው ሰላም ሰላም ብያለሁ። ዞሮ እንኳን በሰላም መጣህ! የጠፋ ሰው ኧረ በስመ አብ በጣም ጠፍተሃል እኮ። እኛም ይኸውልህ እየታገልን ነው፣ አንተም ጠፋህ፣ ወጥረናል። እንዴት ነህ እንዴት ነህ አጅሬ፣ አጅሬ ሚዲያ። ሰላም ሰላም፣ ሰላም ሰላም፣ ሰላም። ይሄው እኔም ኔትዎርኬ ሰዎችን ይዞ ጥፍት ያደርጋቸዋል፣ እኔንም ጥፍት ያደርገኛል። በቃ እኔንም የሚያጠፋኝ ኔትዎርኬ፣ ሰዎችን የሚያባረርብኛል ያባረራቸዋል እንደ ጉድ እንደ ጉድ እንደ ጉድ። እስኪ ላይ ካርጉ ታፕ ታፕ። እስኪ ተብትቡ ምን አለ ታብታብ ብታደርጉ። ቆይ ኧረ ተው ተው እንጂ ወገን ተብትቡ። አልሚ መጣሁ። ጠቅ ያርጉኝ ጠቅ አርጓት። አሊ ወራልሽ ወርልሽ ጅመረ። ኔትወርክማ መቀስ ነው ምቀኛ። በጣም በጣም የምር ይሄውል። አንዴ ሰዎቹ ምጥት ይሉእና ደግሞ ይዟቸው ብን ይላል። ወራልሽ ጂጀመር አስር ዶላር ነው ምኑ አሊ በአማርኛ ጻፍልኝ። እኔ እንግሊዘኛ ማንበባ ትችልበት ወይኔ ወይኔ! ኔትወርክ የፍቅር መቀስ የፍቅር መቀስ፣ ማርያምን እንዴት እንደሚያናድድ ይህ። ወይ እነሱ አሁን እንግዲህ ሰው ሲመጣ እነሱ ያስወጣቸዋል። እንደዚህ ነው መንገድ ላይ ይጠብቅና ሪሞቭ ያደርጋቸዋል። ወርልሽ ካሜራ አስር ዶላር ነው። እኔ እንጃ እኔ አላቅም። እኔ ዶላር አይቻላቅም፣ አልዬ። እኔ ማቀው ሪያል ነው እንጂ ዶላር አላቅም። ሼኒዎች አሁን እንግዲህ ዩቲዩብ ሲከፍለኝ አይ ይሆናል። እስካሁን ዶላር አላቅም። ጊፍት ሲሰጡኝ አይቻለሁ። ጽሑፉን ማለት ነው፣ የዶላር ጽሑፉን ጊፍት የጊፍቱን አውቃለሁ። እና ሰሙ ሰሙዬ ይሄን የማይወልህ ሞኔታይዝ ወኝልህ፣ ደስ ብሎኝ ጭራሽ ሞኔታይዝም ወኝ እኮ የለህም፣ አልመጣም። ሞኔታይዝ ከሆንኩ ወዲህ ሲሳብ አልሆንክም፣ አልመጣም፣ ጭራሽ ጠፍተሃል። ወይኔ በላቸው፣ ወይኔ በላቸው። ይሄን ያህል ልም ብለ ትጠፋለህ? ወይኔ ጉዲ። እስኪ ታብታብ አርጉ ደግሞ ላይክ አርጉ ታብታብ አርጉ። ብዥ ብዥ ብዥ ይላል ቢዶ፣ ወላ ደህና ነው። ወይኔ ወይኔ ወይኔ ቢዲዮ ብ ብ አለ ነው። አዎ የምር ሶስት ወሬ እኮ ሞኒታይዝ ሆንኩ። ልክ የአዲስ አመት ቀን ነው። የአዲስ አመት ቀን ሞኒታይዘ ሆንኩት። ሊያለቱ ቀን የአዲስ አመት ቀን ሞኒታይዘ የተቀበለኝ። ማሻላህ ደስ ወይኔ ጉዴ፣ ለምን ታየኛለህ አንተ? ለምን ትገባለህ? ለምን ትገባለህ? አለመግባት ነው። እንደዚህ አይነት በሽታ ከለብህ። ወይኔ በላቸው፣ ወይኔ በላቸው። ለማንኛውም ሰብስክራይብ፣ ላይክ አድርጉም፣ ቤተሰቦቼ። ሰብስክራይብ፣ ሰብስክራይብ አድርጉ። ቶሎ ቶሎ ታብ፣ ታብ፣ ታብ አድርጎ በጣም ደስ ይላል። አሁን መበረታታት ነው ማገዝ ያለብኝ ነገር ካለ አለሁልሽ። እሺ ሰሙዬ አመሰግናለሁ። ወንድም አለ ቴንኪው እና ይኸውልህ፣ ወጥረናል እልሃለሁ፣ ወጥረናል ቀጥ አድርገን ይዘናል። እንደዛው እንደምታውቀው በቃ ዛሬ ብቻ አሁን ገና መግባት ነው ያኔ ዩቱብ ላይ ጭራሽ ጠፍተሃል። ተዩቱብ ላይ ያንተ እስተተው ሆነው ሰላም አልምዬ፣ ሰላም እንዴት ነሽ የኔ ውድ? አዎ በጣም በጣም የምር በጣም እግዚአብሔር ይመስገን እዚህ ደርሰናል። ለመስገን ለመስገን ነው። ሰላም እያለው እንዴት ነሽ የኔ ውድ? እንኳን ደህና መጣሽ። እና እግዚአብሔር ይመስገን እዚህ ደርሰናል። ተብትቡ ተብትቡ ተብትቡ ምን እያደረግሽ ነው? ቁጭ ብዬ ህይወድሽ ዘና ብዬ ቁጭ ብዬ እልሻለሁ። ምንም አላደረግሽም ዛሬ ፍሬ ነኝ ዘና ብዬ ቁጭ ብያለሁ። እናንተ ደግሞ ላይክ አርጉ። ታብ ታብ ታብ አርጉ። ሺ ቆይ፣ ቀለም ልቀባ ሰሙ ቀለም ልቀባ ቀለም ቀፍቻለሁ። ተብትቡ ተብትቡ ተብትቡ። ላይክ አርጉ። ቪዲዮ ብርጅ ብዥ ይላል ወላ ጥርት ያለ ነው ነገሩ? ብቻ ሰውም ባይኖርም እንደዚህ ጥርት ያለ ከሆነ ጥሩ ነው። ይሄው ኔትወርኬ እንደዚህ ሰዎችን እንኩ ሁሉ ብርር አድርጓቸዋል ወይኔ በላቸው በመቶ እንዳላንጫጫሁት አሁን ባስ አይ ኔትወርኬ ስራህን ይስጥ ሌላ ምንም አልልህም ቀለም ጥሩ አይደለም ብለዋል ያው እንግዲህ ምን ጥሩ አይደለም አዎ በጣም ጥሩ አይደለም ቀለም ግን ያው ላዚም ቀለም አስፈላጊ ነው ለአዚም ቀለም መቀባት ደግሞ ግድ ነው። እንዲደማመሩ ሰው ቀለም ታልቀበች ደግሞ ማንም አይቀመጥልሽም። መደማመር አለባቸው። እኔ ጋር የሚመጡት ደግሞ አብዛኛ ለመደማመር ነው። ስለዚህ ቀለም ግዴታ መቀባት አለብሽ። ምን ሰው አለ? አጅሬ ሄደ እኮ ኔትወርክ አስወጣኝ፣ ኔትወርክ አስወጣኝ እያየ ዋለ ሲል ዞሮ ዞሮ ሰብስክራይብ ካርጉ ላላ አልጀመረም። ገና ነው ና ገና ነው። ክፍያ ሲከፍለኝማ ስንት ብር እንደከፈለኝ እራሱ እነግራቸዋለሁ። ስንት ብር እንደከፈለኝ ችግር ካላመጣብሽ አሪፍ ነው። ችግር ግ ያው አንዳንድ ተንኮለኛ ሰው ምናምን ከገባብሽ ነው እንጂ ሌላ ብዙ ቪዲዮ ጥርት ያለ ነው? ወላ ብዥ ብዥ ያለ ነው? ንገረኝ እስኪ። ወይኔ በላቸው፣ ወይኔ በላቸው ኔትወርክ ምን ዋሳቸኝ? እኔ በህይወቴ ውሸት አልወድም። እንደ ውሸት የሚዋሼ ሰው ራሱ እንደው ዘላለሙን ውሸታም ነው ይመስለኝ ማርያምን። እሺ ውሸታም ሰው በጣም ነው የሚያስጠላኝ፣ በጣም ማን ትወጣ ያለች ብሉኝ። ውሸታም ሰው በጣም ያስጠላኛል፣ አብሶ የወንድ ውሸታም። ወይ እኔ በላች የወንድ ውሸታም አብሶ እንዴት እንደሚያስጠላኝ አልወድም። እሺ፣ እሺ፣ ደውላለሁ ሀይ በለኝ። ቴሌግራም እኮ ጠፍቶብኝ ነው እያልጻፍኩልህ ራሱ ማርያምን አንተ ጋ ካለ ሀይ በለኝ። ማን አንተ ነህ መሰለኝ ሴፍ ያደረከኝ ሳይ፣ አንተ እኔ ብሆን በስምህ ነበር ሴፍ የማደርገው። አንተ ናት ሴፍ ያደረከኝ እና ቴሌግራም ጠፋብኝ። ሀይ በለኝ። ና እናወራለን፣ ስወጣ እስኪ ና ግባ። ወይ ገስት ና ተተመቼ ገስት እናወራ ይመቻል። ሀይ አለምዬ፣ ሀይ ሰላም ካሌ ብዬ እንዴት ነህ? ደህና ነህ? ከተመቼ ና ግባ። እስኪ አንዳፍታ እናውራ፣ ጫጫጫ እንበል። ትገባለህ ልላክልህ? ወጥቼ ያለ ሀይ በለኝ፣ ሽ ቴሌግራም ላይ እንድልክልህ ሀይ በለኝ። ቴሌግራም ላይ ገስት እንዴት ነው የሚገባው? ገስት እንዴት እንደሚገባ አነግርሻለሁ

ግዴታ እኮ ነው። ይሄ ሰዎች ወተው፣ አልሚ፣ ሰዎችሽ ወተው ነው። የትኛዎቹ ሰዎች የኔ ውድ? ማንኛዎቹ? አረቦቹ፣ አረቦቹን ነው። አረቦቹ ወተዋል። አዎ፣ አረቦቹን ከሆነ አዎ፣ የሉም፣ ወተዋል፣ ወተዋል፣ ወተዋል። ዩቱብም ታብታብ ይደረጋል እንዴ? አው ይደረጋል። ታብ ታብ ታብ ስታረጊ እንዳውም ሰው ይመጣል። ታብ ታብ ታብ ስታረጊ ሰው ይመጣል። እንዳውም ዩቱብ ላይ ሰው ይመጣል። ታብ ታብ ታብ ስታረጊ እኔ ዛሬ ከባሌ ጋር ይጃን ያለሁት ከባሌ ጋር ፏ ብትን ዘንጥ ምናምን እያልኩ ነው። አው ሀይ ብለኛል ደርሶኛል። አምስት ደቂቃ ስላልከኝ ነው። አምስተቂቃ ደ ስትለኝ እንትን ያኔ አሁን ሲመችህ ላኪልኝ በለኝና ከዛ ወጥቼ እልክልሃለሁ። እህ የት ሄደሽ ነበር? የት ሄደሽ ነበር? እየተጀናጀንሽ ነበር? እኛም አውቀናል ጉርጓል ምሰና እሺ አሁን እመለሳለሁ። አሁን ከደቂቃዎች በኋላ እመልሳለሁ። እሺ ቤተሰብ ልወጣ ነው። ከደቂቃዎች በኋላ ጠብቁኝ። ከሁለት ደቂቃ በኋላ በዚህ ተመልሼ መጣሁ።